ወይ ወዘንድሮው አለ ኤፍሬም ሄሉሻን ያምለኔ ያምለኔ እያሏት ነው እንግዲህ ያብስራና እንዳልኬ በአደባባይ ጦርነቱን ጀምረውታል። የሁለቱም ፍቅር እንግዲህ እያገረሸ ነው። ተጋጨ ተጋጨ ማለት ነው። ስራም ከዚህ ተንገበገብኩ ይላል። አሁን እንዳልኬም ደግሞ በሄሉ ፍቅር ተጠምዷል። ይሄ ሁሉ ጦርነት አብቅቶኔ ሻምፒዮን ሲከፈት ማየት ነው የምፈልገው የአሸናፊ ያለ እያልኩ ነው አሁን ላይ። ሰላም ሰላም! ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንደዚህ ቤት አዲስ ሆናችሁ ካላችሁ ቤተሰብ ሆኖ ቪዲዮንም በላይክ ጀምሩት። እንግዲህ ያብ ስራ ከእጅ ላይ ያለን ወርቅ እንደ መዳብ አትቁጠረው። እውነቱን ማስረዳት በሚጠበቅብ ሰዓት እውነቱን አስረዳና ና ሄሉሻን ላጣ አድርገው ሰዳልን አልሰማም አለ ማለት ነው እና ይገርማቻል። የሸረተውን አይቼ ነበርና ባለፈው መቼም አልለይሽም ብሎ ሸረተ። አሁን ትናንትና ደግሞ ሁሉንም ጊዜ ይፈተዋል ብሎ ቁጭ አለ ማለት ነው። እና ዚስ ኢዝ ታይም ያብስራ ማለት ነው። አሁን የምታስረዳበት ሰዓት እንጂ ዝም ብለን እንደዚህ ሌላ ነገር የምታወራበት ሰዓት አይደለም። ቆይ እኔ የሚለው ቤተሰብ የምሬን እኮ ነው። እኔ እኮ ያብስራ ሀሳቡ ጭንቅላቴን አዙሮ ሊደፋው ነው ስላልገባኝ ሀሳቡ ምን እንደሆን አልገባኝም። ጊዜ ሲፈታው እውነቱን ስታውቅ ሄሉሻ፣ ያንተ ፍቅር ሙጥጥ፣ ጥርግ ግብሎን በመጥረጊያ ተጠርጎ ይወጣል። ከዛ በኋላ ከማን ልብ ልትቀመጥ ነው እንዴ? ዝም ብለህ ተንሳፈ መቅረት እኮ ነው ያንተ ነገር የሚሆነው። አሁን ከሄሉ ውስጥ አለ፣ እኔ ይህን አልክድም። ሄሉሻ አሁን ላይ በጣም ነው የምታፈቅረው፣ ያብስራም ማለት ነው ትናገር እንጂ እኔ ከሱ ጋር መቀጠል አልፈልግም፣ በፍጹም ምናምን ብላ ትናገር እንጂ እስካሁን ድረስ ፍቅሩ እንዳልወጣላች ነው የምነግራቸው። አይወጣም፣ ፍቅር ደግሞ በጣም ከባድ ነው። ለዛውም እንደዚህ ሰርጾ የገባ ፍቅር እና ስሜቱ ከባድ ነው። እንዲ በቶሎ የሚተው አይደለም። እና ስለዚህ አሁን ላይ በልቧ እስካለ ድረስ እውነቱን በዛም በዚህ ወጥተህ ገብተህ አስረድተህ ሄሉሻን ለራስ ማድረግ ሲገባ ጊዜ ይፈታዋል ጊዜ ሲፈተው ከረፈደ በኋላ የያዙኝ ልቀቆኝ ብትል እዚህ ጋር ምን ይጠበስ? ምንም የሚጠበስ ነገር የለም። ቋንጣ እንጠብስላለን የዛን ጊዜ ማለት ነው። ያብስራ እና እህት ደግሞ ዝም ብላ ጠራራ ተራራ ስትል ነበረ። ወይ አንድ ቁም ነገር የሌላት ማለት ነው። እና አስታርቂ አስታርቂ አስታርቂ እየተባለች ነው ማለት ነው። ምንድን ነው አንድ ቁም ነገር ሳይኖር የምትታረቀው? ሄሉዬ፣ እንዳትታረቂ የሆነ ነገር ከያብስራ በቃ፣ ጽድት ያለ ተግባር ካለየሽ በስተቀር እንዳትታረቂ። ምንድን ነው እኔ ገብታ እንድትርመጠመጥ አልፈልግም። ይሄ እኮ ህይወት ነው። እንደ እኛ እንደምናወራው ተራ ነገር ነው እንደሚመስላችሁ ግን አሁን እንደዚህ ደፍንፍን ብሎ ታርቃ በኋላ ላይ ሳበቦ መታ የኔኮ ፍቅረኛ ነው፣ አንቺ ከኋላ ነው የመጣሽ፣ ከኋላ የመጣ ይናወጣ ልትላት ትችላለች፣ አይታወቅም። ስለዚህ ነገሩ መጣራት አለበት። መጀመሪያ አሁን ከያብ ስራ የሚፈለገው እኮ ወጥቶ ልጅቷ ከእሱ ጋር እንደማትቀጠል በቃ ው ፍቅረኛ ነበረን፣ ነገር ግን አሁን ላይ አረ እንዳውም አሁን ያላቸውን ቁርኝነት መናገር አለበት። ለምንድን ነው እንደዚህ እሷንም እየተከተለ የሚሮጠው እሷም ደግሞ በሄደበት የምትከተለው ለምንድን ነው? እህቱ አንቺን እንደሚፈልግሽ አንቺን እንደሚፈልግሽ ትላለች። በምን አወቅሽ? እሷን ቢፈልጋት ኖሮማ ቀለበት ያደረገላትን ልጅ ቁጭ አድርጎ እኮ ልዩ ልዩ ነ የምትባል ያችኛዋ ልጅ ልዩ ልዩ እያለ እኮ እየተንጠለጠለ ሩጦ ነው የወጣው አደለ እንዴ ደግሞ ተናዶ ነው የወጣውን እዴቱን ታውቂያለሽ እና ታዲያ እንደው ቢናደድ ትንሽ ሰከና ይልም ቢያንስ መንገዳችን እንደተለያየ እንድታውቀው ብሎ ለሄሉ ለማስመሰል እንኳን ልዩ ስ ከወጣች በኋላ ትንሽ ደቂቃ ቢቆይ ምን አለበት በእግሯ በእግሯ እኮ ነው ሩጦ ይሄዳ አደለ እንዴ ሲቀጥል ወንድሟ እሷም ክብር የላቸውም ለሄሉ እኔ ክብራቸውን አየሁኝ እኮ መጨረሻ ላይ እኮ ስትናደድ ቡግ ብላን ግቡ ብላን የተናገረቻት አደለ አንቺ ምንም የምታዳምጭ ሰው አደለሽ ማለቻት ማለት ነው እ የሰውን ጸባይ እንደዚህ መገመት ይቻላል ውዶችዬ በኋላ ላይ ከገባችሁ በኋላ ግብ ግብ ግብ ነው የሚያደርጋችሁ እንደዚህ አይነት ባህሪ ማለት ነው እና እሱ ራሱ የት ታቂኛለሽ ብሎ ያመናጨቃት እኮ ሰው ክብር ከዚህ ይጀምራል ገና ብዙ መንገድ ሳይጓዙ ክብር የሚጀምረው ከወዲሁ ነው። ለክብር ለክብርማ ማ እንዳልካቸው ይብላኝ እኮ እና እኔ ቤተሰብ ይሄ ልጅ እኮ አሁን ለመውቀስ ፈልጌም አይደለም። የምር አሁን በዚህ ሰዓት ላይ እውነቱን አሳውቆ ከእሷ ጋር መሆን ከፈለገ ይሁን፣ ይሄ በቃ የሁለቱም ህይወት ነው አይደለ? ችግር የለውም ሄሉሻ ከተደሰተች ። ነገር ግን ዝም ብሎ በቃ ፍሬ በሌለው ነገር እንደገና እሷን ደግሞ እውነተኛ ፍቅር አልነበረብሽም፣ አላፈቀርሽውም ሰው እኮ ውሸቱ ሲወጣበት ሰላሳ ነው የሚያስቀባጥረው ማለት ነው። እውነተኛ ፍቅር ባይኖርባት ሄሉሻ እንደዚህ ሽምድምድ ብላ ትወድቅ ነበረ? እድሜ ለእናንተ። እንደዚህ እውነቱን ሳያውቁ እየተቀለደባቸው የሚኖሩ ሰዎች በጣም ብዙ ናቸው። ሄሉሻ እድለኛ ነሽ፣ እድሜ ለልዑል ማለት አለብሽ። ልዑል ነው ከዚህ ጉድ ያወጣሽ አሁን ላይ ማለት ነው። እና አይንሽ እያየ እውነቱን ሳታጣሪ ከገባሽ እመኝ ሄሉዬ፣ ህይወትሽ ነው የሚጨልመው ማለት ነው። ግን አጣርተሽ ሁሉንም ነገር አውቀሽ ስለሱ ያለውን ነገር ከአንቺ ጋር ምንድን ነው ያለው? ከዛች ጋር ምንድን ነው ያለውን የሚለውን በደንብ ጭንቅላትሽን ክፍት አድርገሽ አዳምጠሽው አብራርቶልሽ ከዛ በኋላ ግን የምትወስኙን መወሰን አለብሽ እንጂ ዝም ብሎ አስታርቂያቸው አስታርቂያቸው አይባልም። ይሄ የሰው ህይወት ነው። በሰው ህይወት አይቀለድም።